ቅብጅርጅራቸው ጅርጅራቸው ይወጣ። የትንሳኤውን ኃይል የማያውቁ የትንሳኤውን ኃይል የሚከርኑ ነገርን በሰው ጽድቅ ላይ ሊመሰርቱና የወንጌሉን እውነት ለማጥፋት ሰይጣን ህልምና ራይ የሚሰጣቸው ሲኦል ገብቼ መጣው፣ ሲኦል ስገባ ብዙ ክርስቲያኖች ቸርች የነበሩትን አየሁኝ፣ ፓስተሩንም በሲኦል አየሁት፣ ወንጌላዊንም ሲቃጠል አየሁት የሚሉ ቅዠታሞች፣ ቅብ ጅርጅራሞች እነዚህ የትንሣኤውን ኃይል የካዱ የመስቀሉን ቃል የሚያስረሱ ታዲያ፣ ክርስቶስ ለምንድን ነው የጠቀመኝ? ሞቱና ትንሣኤ ትርፉ ምንድን ነው? አምናለሁ ግን ሲሆን ውስጥ ራሴን አየሁት እንድትል የሚያደርግ የአጋንንት መገለጥ፣ ከጨለማው ዓለም የሆነ መገለጥ፣ ዲሞኒክ የሆነ ሪቬሌሽን። ችግሩ ምንድን ነው ሲባል ኢየሱስና የትንሣኤውን ኃይል አለማወቅ። ኢየሱስና የትንሣኤውን ኃይል ስታውቅ ክርስቲያኖች ጋር የምታወራው ነገር ላይ ጥንቃቄ ታደርጋለ ክርስቲያኖች ስለሆኑ አይደለም የምታወራ በክርስቶስ ስለሆኑ ነው ማውራት ያለብህ። ጳውሎስ እንዳለ እኔ ከእንግዲህ ማንንም በሥጋ እንደሚሆን አላውቅም፣ በጌታ እንደሚሆን ግን አቃለሁ። ለዚህ ነው ቆረንቶሶች እነማን እንደሆናችሁ ብሰማም እማወራችሁ ግን በጌታ እንደሆናችሁ አድርጌ ነው። እና ጥንቃቄ ያስፈልጋል። ክርስቲያን ላይ ጅን ስጠቆም ሲኦል አየው ገሃነም አየው ዘማሪ ከሌትን ዘማሪ ከሌን ጥልቁ ውስጥ አየው ሲኦል ውስጥ አየዋቸው። መጀመሪያ አንተ እንዴት ሄድክ እዛ አባልነህ ወይ? ሰፈርህ ነው ወይ? እኔ አሁን የሞዛምቢክ ዜጋ አይደለሁም። ስለዚህ መሄድ አልችልም። አያስገቡኝም ከድንበር ተይ። ጆሮ የተዥ መለሰው አገሬ ስለ አይደል። አንተ ሲኦል ገብታ ተራምሰ እንዴት ወጣ? እኔ ወደ ሲኦል ደጃፍ ብደርስ ሲኦል ተመለስ ነው ሚለኝ፣ ገሃነም ተመለስ ነው ሚለኝ። ክርስቶስ እንደተነሳ ምን ሃልና እዚህ ምን ትሰራለህ ነው ሚለኝ። አንተ እንዴት ነው ቪዚት አድርገ የመጣ? የትንሣኤው ኃይል ውስጥ እረፍት አለ። የትንሣኤው ኃይል ውስጥ ዋስትና አለ። የትንሳኤ ኃይል ውስጥ ሰላም አለ። የትንሳኤ ኃይል ውስጥ ማንም ሰው በጆሮ ላይ እንዲቀልድ አትፈቅድለትም። ማንም ሰው በትንሳኤው ኃይል ውስጥ ቀላል ይመስል አየሁት ምናምን ዘማሪ ትንትናና አየዋት። ይሄ እፍረት የሌለው ሰው ቀስ እያለ ወደኛም ይመጣል። ዳዊትንም አይቼዋለሁ። ኮሊ ይችላል ሚሰማው ሲኖር ጌታ ይገስጸው።